ነገሮችን ቶሎ መላመድ ሰው አይደለሁም። መልመድ ራሱ ምን ለምደው ነገር ነው፣ መተጋገስ፣ አብሮ መስራት፣ ከዛ ስራ ወጥቻለሁ፣ አብረን መለውጥ፣ አብረን ማደግ አንዳንዶቻችን አይደለም ከሀገር መውጣት ከአካባቢ አካባቢ መቀየር፣ ከስራ ቦታ ሌላ ስራ ቦታ መቀየር፣ አሊያም በሆነ የህይወት አጋጣሚ ውስጥ ሁኔታዎች በሚፈቅዱት ነገር ውስጥ መለዋወጥ፣ ነገሮችን መቀበል ከዛ ከዛ ነገር ጋር መላመድ ይከብደናል። ለአንዳንዶች ደግሞ በተቃራኒው በጣም ቀላልና ምቹ ሲሆንላቸው እናያለን። ለዚህ ደግሞ በርካታ ጥናቶች እንደ ማሳያነትም ይቀርባሉ። በዋነኝነት ግለሰባዊ የሆነው የሰውየው ባህሪ እና ደግሞ ያደገበት ማህበረሰብም ተጽዕኖ እንደሆነ ይነሳል። ለ15 ዓመታት ሰዓት አሜሪካን ሀገር ከቆየ ከዛ ዛ ከነበረው ህይወት እና ልምዱ ደግሞ ዛሬ ከኛ ጋር ቆይታ ሊያደርግ የወደደ እንግዳ ይሻሉ። እንዴት ነህ? እግዚአብሔር ይመስገን። እንዴት ነሽ? ደህና ነኝ። በጣም እንኳን ደህና ወጣህ ወደ ሀገር። እንኳን ደህና ቆያችሁ። 15 ዓመት ውጪ የቆየ ሰው አትመስልም። በጣም ወጣት፣ በጣም ሀበሻዊ መልክ ነው ያለ። አዎ በልጅነት የነበረ የወጣሁት ሃይ ስኩል ተማሪ እያለሁኝ እና አይ ቲንክ እሱ መሰለኝ እና እዚህም እስከ ሃይ ስኩል ድረስ ስለተማርኩኝ የአበሻዊነት የኢትዮጵያዊነት ባህሉ ወይም ልምዱ ከደሜ በደንብ አልወጣም። እሺ፣ ከትምህርት ቤት ሃይስኩል በጣም ገና የሚባል እድሜ ነው፣ እና ከዛ እድሜ ወደ አሜሪካ ስትሄድ ምን አይነት ስሜት ነው የተሰማ? ከቤተሰብ ከጓደኛ ከሀገር መራቅ ምን አይነት ስሜት ነው ያለው? ይከብዳል። እርግጥ የሄድኩበት አካባቢ የዲኤንቪ አካባቢ ስለነበረ አበሾች በጣም ስለነበሩ ሌሎች አበሾች ልጆች ጋር በመግባባት ሀገሩን ለመልመድ ሲስተሙ ጋር በደንብ ለመግባባት ብዙም ጊዜ አልፈጨብንም። ስለዚህ እሱ ረድቶኛል ብዬ አስባለሁ። እኔ ግራጅዌት ያደረግኩት አካውንቲንግ ኤንድ ፋይናንስ ሁለት ሺ ዘጠኝ ላይ ነው። ያው የቀጠረን ነገር እናውቀዋለን ሁላችንም እና የተወሰነ ጊዜ ተቀጠረ ለመስራት ሞክሬ ያለሁ አሁን ተመርቄ የማገኘው ነገር አጥጋቢ ስላልመሰለኝ ከዛ ስራ ወጥቻለሁ። ወደዚህ ሙያ ግን የገባሁት አንድ ጓደኝ የነበረ ይሄን ሙያ ተምሮ ስራ ላይ የነበረና ሶስተኛ ዓመት ተመራቂ ተማሪ ሆነን ከሱ ጋር በትርፍ ሰዓቴ ተራ ነበር እና በዛው በቃ የሱም ግፊት ነበረ ወደዚህ መጣሁ። አዲስ ነገር አለ በህይወታችን እንግዲህ አዲስ ነገር ስናየው ከሁለት አንጻር ልናየው እንችላለን። የመጀመሪያው ከነገሩ ከራሱ አንጻር ወይም ከሁኔታው አንጻር ልናየው እንችላለን ሁለተኛው ደግሞ ነገሩን ኤክስፒሪያንስ ከሚያደርገው ሰው አንጻር ልናየው እንችላለን። ለምሳሌ ሰዎች ወደ ውጪ ወጥተን ጫማዎች ወይም ልብስ የተለያዩ ነገሮች ስንገዛ ያ ነገር ለኛ አዲስ ነው፣ ምክንያቱም ከዛ በፊት አድርገነው ተጠቅመንበት አናቅም። ስለዚህ ኤክስፒሪያንስ የምናደርገው ለኛ የመጀመሪያ ጊዜ ስለሆነ አዲስ ነው ልንል እንችላለን። ሁለተኛው ነገር ደግሞ ነገሩ አዲስ ሳይሆን ለኛ ግን የመጀመሪያ ፕራክቲስ ወይም ኤክስፐሪንስ እናደረገው ያን ነገር አዲስ ነው ልንለው እንችላለን። እርግጥ ያ ሁሉም ሀገሩን ለቀው ሲሄድ ለራሱ የተሻለ ለውጥ የተሻለ ነገር ለማድረግ እስከሆነ ድረስ በተቻለ መጠን ትክክለኛውን መስመር ይዘሽ ለመሄድና ለመሞከር ነው። እና ያው ከድሮ ጀምሮ ሪስፖንሲቢሊቲ ስለነበረ ዲስፕሊን ለመሆን ጥረት ስለማድረግ ስለነበረ አላማይን ለመልቀቅ ብዙ አልቸገረኝም ነበረ። ስለዚህ በትምህርት አለሙም ከዛም ስራም ደግሞ ያው እዛ በልጅነት ነው የምትጀምሪው፣ ሲስተሙ እንደዚያ አይነት ነገር ስለሆነ እና ያው 12ተኛ ክፍል እያለሁ ስራ ጀምሬ ስለነበረ ነበረ የገንዘብ አክሰሱም ነበረ። በዛ ውስጥ እንደ ልጅ የምታጠፊው ነገር ይኖራል። ነገር ግን ዋና ዓላማችን ለመርሳት እንትን አላደረግንም። እና ወደ ዋናው ስራ ስንገባ የስራ አለሙ ደግሞ ራሱን የቻለ የራሱ የሆነ ቻሌንጆች አሉት። በልጅነትን ብትሆኝም ግን አሜሪካን ሀገሮች ስራ ስራ ስለሆነ እሱም ሪስፓንስብሊቲ ገንዘብ አያያዝን የመሳሰሉትን ትማሪበታለሽ። ቶሎ ለምዳለው ነገሮችን አዳብት አረጋለኝ ነገሮችን ቶሎ ምንላመድ ሰው አይደለሁም። ቻሌንጅ ያደረገኛል። ግን ወደዚህ ስመጣ ቻሌንጅ ያደረገኝ ነገር ተምሮ ወደ እንደዚህ አይነት ቱታ ለብሶ አሁን እኛ ሀገር ላይ የተለመደው ነገር አለ እንዲህ የሙያ ስራዎች ብዙ ጊዜ ሰዎች ወይ ሳይማሩ ምና የሚሰሩት አይነት ነገር ነው ተብሎ ስለሚታሰብ ቤተሰብም ላይ ያው ጨርቅ፣ ሱሪ፣ ሸሚዝ ለብሶ ተቀጥሮ መስራትን ነው እንደ ስኬት የሚታይ የነበረውና ከዛ አንጻር ቤተሰብ ላይ እኔም ስራውን ተቀብዬ ቱታ ለብሶ መታየት አልተቀበልኩትም ለተወሰነ ጊዜና እሱ እሱ ቻሌንጅ አርጎኛል። የሰው ልጅ በተፈጥሮ ለማዳ ፍጡር ነው። ግን ይሄ መልመድ ወይም ለማዳነት ከሰው ሰው ይለያያል መጠኑ። የሰው ልጅ ትልቁ የጥንካሬው ምንጩም ትልቁ የድክመቱ ምንጩም መላመዱ ነው ልንል እንችላለን። ይሄ ምን ማለት ነው እንግዲህ? የሰው ልጅ ወደዚህ ምድር ከመጣ በኋላ ወይም ደግሞ ሁላችንም ከእናታችን ማፀን ከወጣን በኋላ አዲስ ምድር ነው የምናገኘው፣ አዲስ ህይወት ነው የሚኖረን እና ያንን ነገር ለመላመድ ስንል ወይም ደግሞ ያንን ነገር ለመተዋወቅ አብሮ ማች ለማድረግ ስንል የምናረጋቸው ወይም የምናሳያቸው ባህርያቶች ይኖራሉ። ሰው የሰው ልጅ ከመወለዱ ጀምሮ እስኪሞት ድረስ ነገሮችን በመልመድ የሚኖር ፍጥረት ነው። ይሁን እንጂ ግን ይሄን ነገሮችን የመልመድ ፍጥረት የመልመድ ሁኔታ ከሰው ሰው ሊለያይ ይችላል። አንዳንድ ሰዎች ስናያቸው ስብዕናቸው ወይም ደግሞ ፐርሰናሊቲያቸው ቶሎ ለማዳ የምንላቸው ሰዎች አሉ። በሌላ መልኩ ደግሞ አንዳንድ ሰዎች ነገሮችን ለመልመድ ነገሮችን ኢዝሊ ቶሎ ከራሳቸው ጋር አዳፕት ወይም ደግሞ ለማጣበቅ ለማዋሃድ የሚቸገሩ ሰዎች አሉ። ግን በደፈናው ካየነው የሰው ልጅ ለማዳ ፍጥረት ነው። ከጓደኛዬም ጋ ቢሆን አብሬ ሰራ የነበረው ጥቅሙን በማይ ሰዓት ካሽ በደንብ በማገኝበት ሰዓት ምናምን እና እዛ ተቀጠሬ በወር ማገኘ የነበረውን ሳንቲም በሳምንት ውስጥ በአስራ አምስት ቀን ውስጥ እንደ ስራሽ ውጤት በሰራሁት ልክ ይከፈለኛልና ያን ሳገኝ ስለ ሰዎች ሰዎች ምን አሉኝ የሚለውን ነገር ወደኋላ እንድተው ሰርቶ መለወጥና በኋላ ማሳየት ወደሚል ነገር በጣም ጊዜ ቢፈጅብኝም ያው ወደዛ ነገር እንተብያ። ስብዕና ወይም ፐርሶናልቲ ስንል ደግሞ ከስነልቦና አንጻር የአንድ ሰው ሀሳብ ስሜትና ባህሪውን የሱን ፓተርን ወይም ደግሞ የሱን ሂደት የሚገልጽ ነገር ነው ስብዕና ማለት። ስለዚህ አንዳንድ ሰዎች ፐርሶናሊቲያቸው ኦፕነስ ቱ ኤክስፐሪንስ የሚባል ፐርሶናሊቲ አለ። ምን ማለት ነው? አዳዲስ ሁኔታዎችን፣ አዳዲስ ነገሮችን ለመላመድ ክፍት የሆኑ ሰዎች አሉ። ስለዚህ እንደዚህ አይነት ሰዎች አዲስ ቦታም ሄዱ፣ አዲስ ሰውም አገኙ፣ ከአዲስ ሁኔታ ውስጥም ገቡ፣ ያንን ነገር ለመላመድ ቅርብ ናቸው። ራሳቸውን ወይም ደግሞ አስተሳሰባቸውን ፍሌክሲብል ያደርጉ ናቸው ማለት ነው። በተቃራኒው ደግሞ ሌላ አይነት ፐርሰናሊቲ ያላቸው ሰዎች አሉ። ለአዲስ ነገር በጣም ፍርሃት የሚያድርባቸው፣ ሪስክ መውሰድ የማይፈልጉ በጭንቀት ወይ ደግሞ ጭንቀት፣ በተለምዶ እንደውም እሱ ጭንቀት አምኖ የምንላቸው አይነት ሰዎች ማለት ነው። እና እንደዚህ አይነት ሰዎችን ስናይ ደግሞ አዲስን ነገር ኤክስፒሪንስ ለማድረግ ውስጣቸው ፍርሃት ስላለ ራሳቸውን ከዛ ነገር የመቆጠብ ነገር አለ። በሰራሁት ልክ ይከፈለኛል እና ያን ሳገኝ ስለ ሰዎች ሰዎች ምን አሉኝ የሚለውን ነገር ወደኋላ እንድተው ሰርቶ መለወጥና በኋላ ማሳየት ወደሚል ነገር ራሴን አሳመንኩና ጊዜ ፈጅቶብኛል በጣም ጊዜ ቢፈጅብኝም ያው ወደዛ ነገር እንትን ብዬ እንዳልኩሽ ድርሻሽን ከተጠቀምሽበት ማግኘት ትችላለሽ ማድረግ ትችላለሽ በወጣትነትም ቢሆን ደስ የሚለው ነገር ያው በኤጅ ዲስክሪሚኔት አትደረግም ግን ያው ስቲል ስኪን ከለሬሽ ማተር ቢያደርግም እኛ አሁን ጥቁሮች ለምሳሌ ከነጮች አስር እጥፍ ሰርተን መገኘት አለብን። ከነጮች ሀገራቸው ነው የራሳቸው ፕሪቪሌጅ አላቸው። ስለዚህ ከዛ አስር እጥፍ ሰርቶ መገኘት ስላለብን በጣም ሀርድወርክር መሆን አለብን ማለት ነው። ስለዚህ ለዛ ራሳችንን ዲስፕሊን አድርገን ከሰራን፣ ያው አስር እጥፍ ብትሰሪ ግን ታገኘዋለሽ ውጤታማ ቋንቋውንም በደንብ አብሮ የመግባባት እና ደግሞ ካልቸሩንም በደንብ የመልመድ ነገር ትንሽ ያው ቶሎ ልጅ ስለነበርኩኝ ብትለምጂውም ግን ስቲል ልዩነት አለው ከሌሎች አገር ዜጎች ጋር እና ትምህርት ቤቶቻችን ምናምን የተለያዩ የአገር ዜጋ ስለምታይ እሱ ለመልመድ ትንሽ ሊከብሽ ይችላል። ብዙ ጊዜ ኦፕንነስ ቶ ኤክስፔሪያንስ ፐርሰናሊቲ ያላቸው ሰዎች ወይም ደግሞ ነገሮችን ለመልመድ ክፍት ወይም ብቁ ወይም ደግሞ ምንድን ነው ኦፕን የሆኑ ሰዎች አንዳንድ ጊዜ በጣም ሪስክ ስለሚወስዱ አደጋ ይደርስባቸዋል። ተደጋግሞ የመውደቅ ነገር ያጋጥማቸዋል። በተቃራኒ ደግሞ ነገሮችን ለመልመድ ትንሽ ውስንነት፣ ግድብነት ያለባቸው ሰዎች ባሉበት ሁኔታ ስለሚቆዩ ላያድጉ ይችላሉ። በህይወታቸው ለውጥ ላያመጡ ይችላሉ። ግን ብዙ ጊዜ ደግሞ እነዚህ አይነት ሰዎች ኔጌቲቭ ነገር አይደርስባቸውም። በተቃራኒ ስናየው ደግሞ በሌላ መልኩ ለኤክስፔሪያንሶች ኦፕን የሆኑ ሰዎች ቶሎ ግሮ ለማድረግ ለማደግ፣ በኢኮኖሚ ሊሆን ይችላል፣ በትምህርት ሊሆን ይችላል፣ በማህበራዊ ህይወት ሊሆን ይችላል፣ ለማደግ ቅርብ ናቸው። እነዛኞቹ ግን ኦሬዲ ለምዶት ነው የሚኖሩት። አንዳንዴ በገርም ሰው ድህነትን ለምዶ የሚኖር ሰው አለ። አሁን ድህነትን ለምደሽ የኖርሽ ከሆነ ለማደግ ወይም ለመለወጥ የምትጠሪ አይነት ሰው አትሆኝም። አዳዲስ ነገሮችን ለመፍጠር አዳዲስ ነገሮችን ቶሎ ከህይወትሽ ጋር አዋህደሽ ለመንቀሳቀስ ብቁ አትሆኝም እና እሱ ደግሞ እንዳታድጊ የበለጠ የተሻለ ሰው እንዳትሆኝ ያደርግሻል። ስለዚህ ሁለቱም የራሱ የሆነ ጉዳትም ጥቅም አላቸው ግን የተሻለ ደግሞ ኦፕንነስቱ ኤክስፐሪንስ ያላቸው ሰዎች በህይወት ስኬታማ የመሆን የበለጠ ጥሩ ደረጃ ላይ መድረስ ህይወትን ሳትስፋይድ የመሆን በህይወት ነገሮች ያጋጥማቸዋል ይባላል። የግል ስራ ሰሪ ሪስክም ቴከር መሆን አለብሽ። እንዴት ነው፣ ስራ ሲኖር በደንብ ይሰራል ሳይኖር መቀጠር ማለት ኮንስታንትሊ በቃ ኮርስ ኮርስ ሰሪያለሽ። የሆነ ሳንቲም አለ ቤት ኪራይ ካለብሽ ከፍለሽ ለመኖር ቤተሰብ ለማስተዳደር ምናምን ሴፍ ዌይ ነው ይመስለኛል። እዚህ ጋር ግን ስንመጣ በቀላሉ ባይባልም ሰርተሽ ጥሩ ሳንቲም ታገኛለች ከአመታት ቆይታ በኋላ ዞር ዞር እያልክ እያየት ነው አላማረባት አዲስ አበባ በጣም ውብ ሆናለች በጣም አጊጣለች የተለያዩ ላይቲንጎች ሲስተሙ ንጹህ ሆናለች መንገድ እየሰፋ ነው የሰው አመለካከት በደንብ እየተቀየረ ነው ሰው በደንብ መዋቅ ማድረግ ይችላል የተለያዩ ፓርኮች ተሰርተዋል እና አቅም ያላቸውንም አቅም የሌላቸውንም ያማከለ ጥሩ ስራ እየተሰራ ነው። ለውጥ የማይቀር ነገር ነው። ሁሉም ነገር አሁን እንዳየነው ነው አይደለም፣ ወይም ደግሞ አሁን እንደምናየው አይዘልቅም፣ አይቆይም። ጸሐይ አሁን እዚህ ጋር ከሆነች ሰዓቱ እያለፈ ሴት እዛ ጋ ልትሆን ትችላለች። የሰውም ልጅ እንደዚህ ነው። ዛሬ በህይወት ቆሞ ያየሹ ሰው ነገ በህይወት ላይ ይኖር ይችላል። ትናንትና አንድ ብቻዋን የነበረች ሴት ነገ ወልዳ ሁለት ልትሆን ትችላለች። ስለዚህ በህይወታችን ምንም ቋሚ የሚባል ነገር የለም። ሁሉ ነገር ተለዋዋጭ ነው። ሁሉ ነገር ተቀያየሪ ነው። ስለዚህ በዚህ በሚለዋወጥና በሚቀያየር ዓለም ውስጥ የሚመከረው ወይም ደግሞ መሆን ያለብን ከዚህ ከሚቀያየረው ጋር አብረን እየተቀያየረን አብረን አዳፕት እያደረግን እንድንኖር ነው የሚመከረው። ኃላፊነት የሚሰማኝ ሰው ሆኜ ያለው ተቀጥረሽ ስትሰሪ ብዙም እንዴት ነው የደሞዝ ሰው አርልሽ ያን ያህል እንትን፣ አሁን ግን በቃ የኔ በሚባል ነገር ላይ ኃላፊነት ወስጄ እሰራለሁ። ደስተኛ ነኝ። በህይወት መልመድ ራሱ ምን ለምደው ነገር ነው ሰው፣ ቀስ በቀስ ራሳችንን እያደፋፈረን ሪስክ እየወሰደን፣ ብዙ ሰው እንደውም ባይገርምሽ ሪስክ መውሰድ ይፈራል አብዛኛው ሰው። ስለዚህ ቢዝነስ ላይ ሊሆን ይችላል ሪስክ እየወሰድን ህይወታችን ላይ ሪስክ እየወሰድን ነገሮች ላይ ሪስክ እየወሰድን የበለጠ ለአዳዲስ ነገሮች አዳፕታብል ወይም ደግሞ ተላማጅ መሆን እንችላለን ማለት ነው። ያ ደግሞ የተሻለ ህይወት እንድንኖር ይረዳናል። እንደ ማህበረሰብ መተጋገዝ፣ አብሮ መስራት እንዲሁም ደግሞ ነገሮችን ተብሎ በቀላሉ ተቀብለን ያለንን ችግር ማካፈል ብዬ አስባለሁ። ማህበረሰባችን ላይ በተለምዶ ይሁን በአስተዳደግ ይሁን ነገሮችን ራሳችን በራሳችን እንፍጨረጨራለን። ነገር ግን እንደዛ ከሚሆን ትክክለኛውን እርዳታ ለትክክለኛው ሰው በማካፈል ማገዝ፣ መረዳት፣ ከራሳችን ጭንቀት መውጣት፣ እሱን ማህበረሰቡ ቢለምድ ሐሪፍ ነው ብዬ አስባለሁ። የህይወት መርህ ምንድን ነው? አሁን ላለህበት ሁኔታና ለስራህም ስኬታማ እንድትሆን የረዳ ይሄ የኔ ነው የምትለው ነገር ምንድን ነው? አንደኛ፣ ዲስፕሊን ሁለተኛ ደግሞ ጎል። እኔ ሁልጊዜ ራሴን ከራሴ ጋር ኮምፔር የማደርገው እና ከባለፈው አመት የተሻለ ምን ነገር እየሰራሁ ነው፣ የሚቀጥለው አመት ደግሞ ምን መስራት አለብኝ ብዬ ነው ሁልጊዜ የማስበው እና በየአመቱ ራሴን ግሬድ አረጋለሁኝ። የቱ ጋ መድረስ አለብኝ፣ ወደፊት ደግሞ ምንድን ነው አላማዬ፣ ለራሴን ብቻ ሳይሆን ለማህበረሰቡ ለሀገሬን ምን ጥቅምና ፋይዳ ነገሮች ይዤ የመጣለሁ የሚለው ነው ትልቁ ጎሌ። ከሁኔታዎች ጋር አብሮ የሚቀያየር ሰው አብሮ ራሱን እያሳደገ አብሮ ራሱን እየለወጠ የሚሄድ ሰው ጥሩ የህይወት እርካታ አለው እንላለን። ሌላው ደግሞ እንግዲህ ከስነ ልቦና አንጻር ልናየው የምንችለው የሜንታል ሄልዝ ወይም ደግሞ የአእምሮ ጤና አለ ነው። የአእምሮ ጤና ላይ ስናይ ብዙ ሰዎች እንግዲህ ነገሮችን አዳብት ማድረግ የሚያቅታቸው ብዙ ጊዜ ከአእምሮ ጤና አንጻር ብዙ ችግሮች እንግዲህ ጭንቀት ሊሆን ይችላል፣ ፍርሃት ሊሆን ይችላል፣ ወይ ደግሞ የተለያዩ ውጥረት ውስጥ የመግባት ሁኔታ ያጋጥማቸዋል። ስለዚህ ዓለማችን ከምንለው በላይ እየተቀያየረች ነው፣ እያደገች ነው፣ እየተለወጠች ነው። ስለዚህ ከዚች ዓለም ጋር አብረን መጓዝ ካልቻልን አብረን መለወጥ አብረን ማደግ ካልቻልን ሁል ጊዜ የአይምሮ ጤናችን ላይም ችግር ሊፈጠር ይችላል ማለት ነው። ሶ ሁሉም ሰው ነገሮችን አዳብት የማድረግ ችሎታውን እየጨመረ መሄድ ይችላል። ሪስክን የምትወስጅበት ሰዓት እንደኔ ህይወታሁን ትዳር ውስጥ ገብቼ ቢሆን ህይወት ተጀምሮ ልጅ መጥቶ ቢሆን ያን ነገር ላላደርገው ችል እንደ እኔ ማለት ነው። በሰዓቱ ግን ወይ ወጣትነትም አለ ከፋሚሊ ጋር ነኝ፣ ፌሌሪትም ቢኖር ያን ያህል እንትን አይልም። ግን ቢሆንም በዛም በዚህም ሁኔታ ውስጥ ግን ቢሆን እኔ ደግፋለሁ። አዳዲስ ነገሮችን መቀበል እንደኔ አንደኛ የራሳችንን ሕይወት ያቀልልናል። የማህበረሰቡንም ሕይወት ያቀልልናል። እንዲሁም ደግሞ ውጤታማ ያደርገናል። ምክንያቱም አሁን ብናያቸው ያደጉት ሀገራት ላይ የተለያዩ ቴክኖሎጂዎች እድገት ላይ የደረሱት ራሳቸውን አፕዴት በማድረግ ነው። ከዚህ በኋላ ገና ብዙ እንሰራለን ብለን እናስባለን። እንዲሁም ደግሞ ወደዚህ ሀገር ደግሞ መስራት ማገዝ የሚፈልጉትንም ሰዎች በማበረታታት ውጤታማና ትክክለኛ ሰዎችን ማገዝ እንዴት እንደሚችሉ በትክክለኛ ኢንፎርሜሽንና ዳታ በተሰበሰበ መልኩ ለማገዝ፣ ከዚህ በኋላ ገና ብዙ እንሰራለን ብለን ነው የምናስበው። ዮሐንስ ስላገኘው ከህይወት ልምድህ በዚህ መልኩ ስላካፈልክኝ በጣም ደስ ብሎኛል። እኔ በጣም ደስ ብሎኛል፣ አመሰግናለሁ። ሀገራችን ላይ ያሰብካቸው ሀሳቦች ደግሞ በደንብ ተሳክተው ልክ በጣም በሰፊው ድጋሜ እንገናኛለን ብዬ አስባለሁ። በሄድክበት አትቀርም አይደል? እኔም ተስፋ አደርጋለኝ። የአሜሪካን ሀገርም ከአሜሪካኖች የሚኖሩትም ሰዎች ወደ ሀገር ቤት የሚመጡም ሰዎች እናግዝ፣ አብረን እንስራ አንድ ላይ እንሁን፣ ሀገራችንም እራሳችንም እናገዝላለን። ስለሰጣችሁን ጊዜ እናመሰግናለን። በጣም አመሰግናለሁ።